የፍቅር ግንኙነት ቀላል የሚባል ነገር አይደለም። በጣም ውስብስብ የሆኑ ነገሮች ከኋላው ይዞ ይመጣሉ። ምክንያቱም የአንደኛው ባህሪ ወደ ሌላኛው ባህሪ እየተጋባ አንደኛው ደግሞ ያለው ማንነት እያጣ ወደዛኛው ሼፕ እየተደረገ የሚሄድበት ሁኔታ ሊፈጠር ይችላል። በተለይ እንግዲህ ወንድ ልጅ ላይ ፈጽሞ ልትታገሻቸው የማይገቡ ባህሪያቶችን ዛሬ የምንመለከት ይሆናል ማለት ነው። እነዚህ ቀይ መስመሮች ስለሆኑ ማወቅ አለብሽ። በተለይ እነዚህን ነገሮች እሱ ላይ እነዚህን ባህሪያቶች እሱ ላይ የምትመለከች ከሆነ ያ ወንድ ልጅ እንደማይሆንሽ እርግጠኛ መሆን ትችያለሽ። በእያላችሁበት ሁሉ ሰላም፣ ጤና፣ ፍቅር ለእናንተ የሆኑ ውድ ቤተሰቦቼ እንደምን ቆይታችኋል? እንደምን ከርማችኋል? ዛሬም በአዲስ ትምህርታዊ ርዕስ ተመልሰን መጥተናል። የዛሬው መልእክታችን ከመቀጠላችን በፊት ወይም ቪዲዮ ላይክ በማድረግ ቻናላችንን ደግሞ ሰብስክራይብ በማድረግ እንድትጀምሩት ከወዲሁ ጋብዛችኋለሁ። መልካም ቆይታ ሁሉም ሰው የተለያየ አይነት ባህሪ የተለያየ አይነት ማንነት ነው አይደለ? የተሰጠው በተለይ ደግሞ ወደ ፍቅር ግንኙነት ሲመጣ ወንዶችም የሆኑ ሴቶች የተለያየ አይነት ባህሪዎችን እናንጸባርቃለን። ይህ ባህሪ ደግሞ ሀሳባችን የተለየ እንዲሆን ሀሳቦቻችን የተለያዩ እንዲሆኑ ሊያደርግ የሚችልበት ሁኔታ ሊፈጠር ይችላል። ምንም እንኳን በሌላ አነጋገር ስናወራ ሁለት ሰዎች ሁለት ወንዶች ከአንቺ ጋር የፍቅር ግንኙነት ለመጀመር ቢያስቡ ተመሳሳይ የሆነ ሀሳብ ይዘው ሊቀርቡ ይችላሉ። ነገር ግን ከነሱ ሀሳብ ጀርባ ሙሉ በሙሉ የተለየ ሀሳብ እንዳላቸው ማወቅ አለብሽ። ይህን ስልሽ ታዲያ ተመሳሳይ የሆነ ባህሪ ፋክት የሚያደርጉ ወንዶች ስላሉ ከነዚያ ባህሪያቶች ጀርባ ግን እነሱ ይዘውት የሚመጡት ባህሪ ምንድን ነው? የሚጨምረው ልኝ ነገርስ ምንድን ነው? ለፍቅር ግንኙነት ይሆኑኛል ወይስ አይሆነኝም? የቱ ነው የተሻለ የሚጠቅመኝ? የቱ ነው ከህልሜ ጋር የሚያደርሰኝ? የቱ ነው ደግሞ ለእኔስ የተሻለ ፍቅር ያለው የሚለውን የምትመርጭው አንቺ ስለሆን በጥንቃቄ ልትመርጭ የሚገባ ጉዳይ ስለሆነ ምክንያቱም ብዙ አማራጮች ስላሉን አይደለ? በዚህ ሰዓት ብዙ አማራጮች ማየት ትችያለሽ። ስለዚህ በፍቅር ግንኙነቶች ውስጥ በምትመርጫቸው ወንዶች መካከል፣ በተለይ ደግሞ ወንድ ልጅ ሊኖረው የማይገቡ ባህሪያቶችን በትክክል ማወቅ አለብሽ። በተለይ ደግሞ አሁን የምንዘረዝራቸውን ባህሪያቶች ወንድ ልጅ ላይ የምትመለከቺ ከሆነ ያ ወንድ ለአንቺ ጥሩ የሆነ ወንድ ስላልሆነ ቶሎ በጊዜው ያ ዲቴል ወደዛ ወደ ፍቅር ግንኙነቱ ጠልቃችሁ ከመግባታችሁ በፊት አስቀድመሽ ራስሽን ማዳን ስላለብሽ ነው። ምን አይነቱ፣ የትኛው አይነት ባህሪ ያለው ወንድ ነው ከራሴ ማራቅ አለብኝ? ምላሽ የምትጠይቂ ጥያቄ ሊኖር ይችላል። ለግንኙነታችሁ ዋጋ የማይሰጥ ሰው የሚገጥምሽ ከሆነ ያውን አልሆንሽም። ምክንያቱም ለምንድን ነው የፍቅር ግንኙነት የምትጀምሩት? ለሆነ ለተሻለ ነገ የተሻለ ለማድረግ ልጆች ለመውለድ፣ በተለይ እንግዲህ የዜግነትን ለማግኘት ሊሆን ይችላል። ብቸኝነትሽን ለመርሳት ሊሆን ይችላል። እንግዲህ ሀብታም ለመሆን ሊሆን ይችላል። ልጆችም ለመውለድ ሊሆን ይችላል። አይደለ እንግዲህ ብቸኝነትን የምትጠይ ወይም ደግሞ ወይም የፍቅር ግንኙነት ውስጥ የምትገብ አለ። እነዚህን ነገሮች በተለይ ደግሞ ለምትጀምሩት የፍቅር ግንኙነት ማንነት ቫሊው የማይሰጥ ከሆነ ዋጋን የማይሰጥ ከሆነ እንዲ ዝም ብሎ በጊዜሽ ሊጫወት ወደ ህይወትሽ የሚመጣ አይነት ወንድ ባህሪን የምትመለከችበት ሰው በዙሪያሽ ካለ ያ ወንድ አይሆነሽ። ምክንያቱም በጊዜሽ እና በእድሜሽ እየተጫወተ ሊሆን ስለሚችል ጥንቃቄ አድርጊ። ታዲያ እህት የሚወድሽ ወንድ የሚያፈቅርሽ ወንድ ለምትጀምሩት የፍቅር ግንኙነታችሁ ትልቅ ዋጋን የሚሰጥ ሰው ነው። ቫሊዩን ይሰጣል። ጊዜውን እድሜውን እንዲሁ በከንቱ ሊያሳልፍ ወደ ህይወትሽ አይመጣል። ይልቁን ግን እቅዶችን በማውጣት ለአንቺ ያለውን ፍቅር በማንጸባረቅ ነጋችን እንደዚህ ይሆን የሚመጣው አመት እንደዚህ ብናደርግ፣ በሚመጣው አመት ብንጋባ፣ ከዛ በኋላ ይህን ያህል ሀብት አብረን ብናፈራ፣ ከዚያ በኋላ ልጆች ብንወድ የሚለውት ትልቅ የሆነ ሀሳብን ይዘው ወደ ህይወትሽ ይመጣል ማለት ነው። ነገር ግን ደግሞ የማይሆነሽ ወንድ እንዲሁ ለጊዜያዊ ስሜቱ ደግሞ የሚቀርብሽ ሆን ለግንኙነታችሁ ዋጋን የማይሰጥ ሰው ይሆናል። እንዲሁ በቀላሉ እኮ መረዳት ትቻለሽ፣ በቀላሉ መለየት ትቻለሽ። ምክንያቱም በዙሪያሽ ያሉ ወንዶችን እስኪ ልብ ብለሽ ተመልከቻቸው። በተለይ ደግሞ እንደዚህ አይነት ለግንኙነታቸው ከአንቺ ጋር ላለው የፍቅር ግንኙነት ምንም ዋጋን የማይሰጥ በቃ በፈለገበት ጊዜ ይደውልልሻል፣ ካልፈለገ ይተዋል፣ በቃ ስትጠፊም በዛው ጥፍት የሚል አይነት ባህሪን የሚያንጸባርቅ ወንድ ከሆነ ያ ወንድ የአንቺ ወንድ አይደለም። ስተሽው ብትሄጂ ነው የሚሻለው። ምክንያቱም ለአንቺ የተዘጋጀ ወንድ ሊኖር ስለሚችል ነው። ሌላኛው እንግዲህ ወንድ ልጅ ላይ ፈጽሞ ልትታገሺ የማይገቡ ባህሪያቶች፣ በተለይ ደግሞ አንቺን መጠቀሚያ ሊያደርግሽ ከሚችል አይነት ወንድ ሁሉ ብለሽ መራቅ ነው ያለብሽ። በተለይ ደግሞ ያለሽን ጊዜ ሊያቃጥልብሽ የሚፈልግን፣ በተለይ ገንዘብ አምጪ የሚልሽን፣ ገንዘብሽን፣ መጠቀሚያ ያለሽን ሀብት ከአንቺ ጋር ለመጋራት የሚፈልግን፣ ማንነትሽን ሊያሳጣሽ የሚፈልግን ወንድ ፈጽሞ መራቅ ነው ያለብሽ። ያ ወንድ ስለማይጠቅምሽ ነው። የሚጠቅምሽ ወንድ እኮ ጊዜውን ነው የሚሰጥሽ እንጂ ጊዜሽን አይቀበልሽም። የሚያይጠቅምሽ ወንድ ስለአንቺ አንቺ የሚያስብልሽ አንቺ ጋራ ረጅም ጎዳና ለመሄድ የሚያስብ ወንድ ገንዘብ አምጪ አይልም። እናስቀምጥ፣ ይሄው እኔም ይሄን ሰርቻለሁ፣ አንቺ ምን ያህል ሰርተሻል? ይቀመጥ ለነገ ሕይወታችን የሚጠቅም ይሄ ቤት ለመስራት መኪና ለመግዛት የተሻለ ኑሮ ለመኖር ልጆችን ስናፈራ የተሻለ ነገያችንን የምንገነባበት ነው ብሎ ያስባል። የማይጠቅምሽ ወንድ ደግሞ ወይም ደግሞ በቃ ለአንቺ ያልተፈጠረ ወንድ ደግሞ እነዚህን ሁሉ ለራሱ ለማድረግ ይፈልጋል። በየጊዜው በቃ እንትን ጎደለሽ ሰበባ ሰበቦችን እያበዛ እንትን የሆነ ጉዳይ ጀምሬ እኮ ገንዘብ አጣኝ ገንዘብ ላኪልኝ የሆነች ጉዳይ ኮኖ አለችብኝ እና ገንዘብ አስፈለገ፣ እኔ ደግሞ ያለችኝ ይቺ ናት፣ ይሄን ጨምሪ። ይህን ስላችሁ ግን የእውነት ከልቡ የሚወደሽ ወንድ አይጠይቅሽም ማለት ያ አይደለም። ነገር ግን ደግሞ በብዛት ሁሌ ጊዜ በቃ ገንዘብን አምጪ የሚልሽ ወንድ ያ ብሩ ባህሪ የሌለው ወንድ ነው እርሱ፣ ወንድ መራቅ ነው ያለ ኢቨን፣ ደመ ነፍስሽ ራሱ እኮ ይነግርሻል ያ ወንድ እንደማይሆን። ለምን ዓላማ እንደቀረበሽ ልብ ብለሽ ማጤን አለብሽ። ዝም ብለሽ በቃ ወደ እሸዋለሁ እንበል እና ዝም ብለሽ ገንዘብሽን እየላክ ጊዜሽን እየሰጠሽው በኋላ ላይ እርሱ ወደ ሌላ ፕሮጀክት ዘውር የሚል ከሆነ ልብሽ መሰበሩ ጉዳት፣ ማዘን፣ መተከስ፣ ዲፕሬሽን ውስጥ መግባት ይሆናል። ስለዚህ ከእንደዚህ አይነት ስህተት ለመታረም በቶሎ ብለሽ ለመታረም በተለይ እነዚህ ባህሪያቶች ወንድ ላይ የምትመለከች ከሆነ በቃ ጊዜሽን ዝም ብሎ በተስፋ እንድትኖር የሚያደርግ ወንድ አይነትን ሰው፣ ገንዘብሽን አምጪ በቃ ያለሽን ሀብት በቃ የሚቋምጥ ከአንቺ ለመውሰድ ወደ ራሱ ለማዞር የሚቋምጥ አይነት ወንድ፣ ያ ወንድ አይሆንሽም እህቴ፣ ጥንቃቄ ማድረግ አስፈላጊ ነው። ምክንያቱም የሚያስብልሽ ወንድ ያን ነገሮች መልሽ ልትጠቀመው እኔ ለእኔ ወደ እኔ ይዙ እኔው ልመጠቀም አለብኝ ብሎ አያስብም። እኛ ማለትን ይጀምራል። እኔ ሳይሆን እኛ ማለትን ይጀምራል። ሀሳቦቹን እቅዶቹን፣ አንቺ እንዳለሽበት አድርጎ ማሰብን ይጀምራል እንጂ ሁሉ ነገሩ ጊዜ፣ እድሜ፣ ገንዘብሽን፣ ሀብትሽን ሁሉ ወደ ራሱ ጠቅልሎ አይወስድም። ስለዚህ እህቴ ጥንቃቄ ማድረግ ይበጅሻል። ሌላኛው እንግዲህ ወንድ ልጅ ላይ ፈጽሞ ልትታገሺ የማይገቡ ባህሪያቶች ምን አይነት ናቸው ብለን ስንመለከት በተለይ የውሳኔ ሰው ያልሆነ ሰው ከሆነ ልትታገሽ አይገባም። በተለይ ደግሞ ጥፋት ሲያጠፋ ይህን ጥፋት አጥፍቻለሁ ይቅርታ የማይልሽን፣ ኢቨን ጠፍቶብሽ እንኳን ስልክ የማይደውል አይነት ወንድ ከሆነ፣ የሚያደርጋቸው ነገሮች ሁሉ በቃ በፍርሃት የሚያደርጋቸው ከሆነ፣ ምንም አይነት ኃላፊነት የማይሰማው አይነት ሰው ከሆነ ያ ወንድ አይሆንሽም፣ አይጠቅምሽም። ይሄ ማለት እኮ ለራሱ ላንቺ የማያስብ አይነት ወንድ ስለሆነ ነው የማይጠቅምሽ ነው የምለው። ገብቶሻል አይደለ? ምክንያቱም የሆነ ውሳኔ ለመወሰን አቅም የሚያጣ ከሆነ የውሳኔ ሰው ካልሆነ፣ የሆነ ነገር ለማድረግ ምንም አይነት ኃላፊነት የማይወስድ ከሆነ ያ ሰው ጠንካራ ሰው አይደለም። በራስ መተማመን የጎደለው ሰው ስለሆነ አይሆንሽም። ምክንያቱም የፍቅር ግንኙነት ውስጥ ውሳኔ ያስፈልጋል። በራስ መተማመን የጎለበተ መሆን አለበት። ኃላፊነት መውሰድ በጣም አስፈላጊ ነው። አንድን የፍቅር ግንኙነት ጥሩና ያማረ ነው ለማድረግ ያማረ ነው ለማለት የሚያስችለን ምንድን ነው? ውሳኔን የሚወስን አካል በመሀከላቸው መኖር አለበት። ሌላኛው ደግሞ ኃላፊነትን የሚወስድ የሆነ ጥፋት ሲያጠፋ፣ አዎ የእኔ ጥፋት ነው ብሎ በዚያ ጥፋት ላይ ኃላፊነትን የሚወስድ አጥፍቶ፣ ራሱ እኮ ይቅርታን የሚጠይቅ ልብ ያለ ወንድ መሆን አለበት እ የፍቅር አጋሪሽ ማድረግ ያለብሽ ካልሆነ፣ ልቡ የሚደንድን አይነት ወንድ ከሆነ ያ ወንድ እኮ ሜልክሽን እያቃጠለች ሊኖር ስለሚመጣ ቢቀርብሽ ነው የሚሻለው። ገብቶሻል አይደለም? ምክንያቱም ህይወት አንዴ ነች የምትኖረው።

ሌላኛው እንግዲህ እና በጣም ወሳኝ ነው ብዬ የማስበው በተለይ ወንድ ልጅ ላይ ፈጽሞ ልትታገሺ የማይገቡ ባህሪያት በሱስ ውስጥ ያለ ወንድ ከሆነ ያ ወንድ ልትታገሹ አይገባም። ምክንያቱም በሱስ ውስጥ የተደበቀ ሰው ስሜቶቹን፣ ፍላጎቱን፣ ማንነቱን ሁሉ ምን ውስጥ ነው የሚደብቀው? ሱስ ውስጥ ነው የሚደብቀው። ስለዚህ በኢኮኖሚም ቢሆን ሊሆን ይችላል፣ በጤንነቱም ሊሆን ይችላል፣ በንጽህናውም ሊሆን ይችላል፣ በማህበራዊ ግንኙነቱ ሊሆን ይችላል፣ ባለው ጓደኝነት ኢቭን፣ በስራው ራሱ ፕሮዳክቲቭ የሆነ ሰው አይደለም። ምክንያቱም የሆነ ነገር ለስራ ብሎ ሲያስብ የሆነ የሚጎለ ጉዳይ አለ። ስለዚህ በተለይ ደግሞ ወደ ፍቅር ግንኙነት ስንመጣ ያን የእናንተን የፍቅር ግንኙነት ሊያሻክር የሚችልን አይነት ስዕብና ይዞ ነው የሚመጣው። ምክንያቱም አንቺ በልጅነትሽ ወይም ደግሞ ኢቭን አሁን አድገሽ የምታስቀምጫቸው ባህሪያቶች አሉ አደለም? ከሱስ የጸዳ ወንድ ቢሆን ብለሽ የምትመኘው አይነት ነገር አለ። በእርግጥ ሁላችንም ደግሞ ጥሩ ጥሩ ነገር ስለምንመኝ በዚህ ሰዓት ታዲያ ያ የፍቅር ግንኙነትን ልትጀምሩ ያሰብሽውን በሱስ ውስጥ የገባ ሰው ሶስት ራሱን የደበቀ አይነት ወንድ ከሆነ ያ ወንድ አይጠቅምሽም ይልቁን ግን ህይወትሽን ሊያመሰቃቅለው ይችላል ያላችሁን ሀብት ሊያጠፋው ይችላል። በምን በምን ምክንያት? በሱስ ምክንያት። ስለዚህ በተቻለ መጠን ከእንደዚህ አይነት ሰው መራቅን መልመድ አለብሽ። በእርግጥ ቀይረዋለው፣ ከጊዜ በኋላ ይቀየራል የሚባለው ነገር ሪስኩን አንቺ መውሰድ አለብሽ። ነገር ግን እንደኔ እንደኔ ከእንደነዚህ አይነት ሰዎች ጋር የፍቅር ግንኙነት ባትጀምሪ የተሻለ ነው። ምክንያቱም ብዙ ነገሮች ይጠፋሉ በዚህ ሰዓት። ምክንያቱም ያለሽን ነገር ታጫለሽ። ኢቨን አንቺም ሳታወቂ ሱስ ውስጥ ልትደበቅ ይትቻለሽ። ኢቨን ከአንቺ ጋር የሆነ የሚያጭ እስከሆነ አንቺ ጋር ሆነ የተለያዩ ወተላዩ አይነት መጠጦች የሚጠቀም አይነት ሰው ከሆነ አንቺው ራሱ ልትጎጅበት የምትችዩበት ሁኔታ ስላለ፣ ስለዚህ ሳይቃጠል በቅጠል አይደለም የሚባለው ቶሎ ብለሽ ከእንደነዚህ አይነቶቹ ወንድ ለመራቅ መሞከር። አይ እኔ እኮ በጣም ወደዋለው እቀይረዋለሁ የምትይው ከሆነ ሪስኩን መውሰድ ያለብሽ አንቺ ራስሽ ነሽ። እዚህ በተቻለ መጠን ከእንደነዚህ አይነት ባህሪ ካላቸው ወንድ ብትሸሺ ነጌሽን የተሻለና ያማረ የፍቅር ግንኙነት ለመመስረት ይረዱሻል ብዬ ያሰብኳቸውን ሀሳቦች ያቀረብኩልሽ። የፍቅር አጋሪ ብለሽ የምትጠሪ ወንድ ልጅ ላንቺ ያለው ስሜት ከጊዜ ወደ ጊዜ እያጣ በሚመጣበት ጊዜ ጣል ጣል ሲያደርግሽ አንቺ ማድረግ ያሉብሽን ነገሮች እነግርሻለሁ። እንግዲህ ብዙዎቻችን የምንሰተው ነገር አለ በተለይ የምንወደው ሰው ፍቅሩን ሲቀንስብን የሆነ ነገር ሲለወጥብን ራሳችንን ወደ መኮንን ወደ መናደድ ወደ ንዴት ወይ ደግሞ ወደ በቀል የምንገባበት ሁኔታ አለ ይሄ ፈጽሞ ትክክል የሆነ ነገር አይደለም ምክንያቱም ያ ወንድ ልጅ ላንቺ የተፈጠረ ሰው ከሆነ ላንቺ የተፈጠረ ወንድ ከሆነ መቼም ቢሆን ጥፋቶችን ያጠፋል ከዛ ግን እየታረመ ወደ አንቺው ነው የሚመለሰው እንጂ በዛው አይቀርም ነገር ግን ደግሞ እንደዚህ አይነቶቹ ወንዶች ሲኮሩብሽ ማድረግ ያሉብሽን ነገሮች

እህቴ ፍቅር ሌሎችን ሸውደን ለራሳችን ብቻ የምናደርግበት ቁማር እንዳልሆነ መገንዘብ አለብሽ። ይህም ሲሆን ደግሞ ብልጣ ብልጥነት የታከለበት ጫወታ ማድረግ የለብሽ ምክንያቱም አንደኛውን ሊያስቴ ሌላኛውን የምታጭበት ምክንያት ሊፈጠር ስለሚችል። ታዲያ በፍቅር ግንኙነታችሁ ውስጥ በተለይ በወንዱ ሳይድ ኩራት ሲሰማው ለአንቺ ያለው የፍቅር ስሜት እየቀነሰ እንዲመጣ የሚያደርጉ ምክንያቶች አሉ። ታዲያ በዚህ ጊዜ ከአንቺ የሚጠበቁ ስራዎች አሉ፣ አንቺ ማድረግ ያለብሽ ነገሮች አሉ። እንግዲህ ይሄ እንደዚህ አይነት ነገር ሲሆን በተለያዩ ምክንያቶች እርሱን በመደለል ጫናን በመፍጠር ለራስሽ ለማድረግ ፈጽሞ መሞከር የለብሽ። ምክንያቱም ጫናን በምታደርጊበት ጊዜ እርሱን ለአታለሹ አባብለሹ በቃ አሞካሽ ተሹ አጫው ተሹ በቃ ያለሽን ገንዘብ ኢቭን ሰደሹ አሞኝ ተሹ የራስሽ ለማድረግ መሞከር የለብሽ። ምክንያቱ የሚወድሽ ወንድ በምንም አይነት ሁኔታ ውስጥ ይሁን እነዚህን አንቺ የምታደርጊያቸውን ነገሮች አልፎ ነው ወደ ህይወትሽ የሚመጣው። ነገር ግን ደግሞ አንዳንድ ጊዜ ያንቺን መውለድ በመመልከት ምን ያህል ለኔ ያላት ፍቅር ይሆናል ፍቅር ምን ያህል ነው የሚለውን ፈተናዎችም ሊያቀርብልሽ ይችላል። ታዲያ በዚህ ጊዜ መጠንቀቅ ያሉብሽን ነገሮች እጠቆምሻለሁ። እንግዲህ ጤናማ የሆነ የፍቅር ግንኙነት ውስጥ መኖር ያሉባቸው ነገሮች አሉ። አንድ የፍቅር ግንኙነት እንዲዘልቅ ወይም ደግሞ ጥሩና ያማረ ለሌሎች ምሳሌ የሚሆን የፍቅር ግንኙነት እንዲመሰረት ከዛም ባስ ሲል ከዛም ከፍ ሲል ደግሞ ትዳር ወደሚባለው ተቋም ለመድረስ የሚጠቅሙ ግብአቶች አሉ። እነዚህ ደግሞ ምን ምንድን ናቸው ካለ የመጀመሪያው የሚሆነው ጥበብ ነው። ጥበብ ሊኖር ይገባል። በፍቅር ግንኙነታችሁ ውስጥ እንዴት አድርገሽ ያን የፍቅር ግንኙነት ማስቀጠል እንዳለብሽ ዊዝደምን ወይም ደግሞ ጥበብ ሊኖርሽ ይገባል ማለት ነው። ታዲያ ጥበብ ከሌለሽ ጥበብ የሚጎደልሽ ሴት ከሆነሽ ወንድ ልጅ ኩራት ሊሰማው ይችላል። ምክንያቱም እያንዳንዱ ያንቺን ስህተቶች በቃ እንደ ግብአት ይጠቀማል ማለት ነው፣ አንቺን ለመጉዳት ወይም ደግሞ ስሜትሽን ከፍ ዝቅ ለማድረግ የሚጠቀምበት ይሆናል ማለት ነው። ስለዚህ ኩራት እንዳይሰማው በተለይ ደግሞ ኩራት ሲሰማው እንዴት ነው ያን ኩራቱን ቀነሰሽ ያ ወንድ ልጅ ለአንቺ የተፈጠረ ወንድ ከሆነ ማለት ነው፣ ለአንቺ የተፈጠረ ወንድ ከሆነ እንዴት በጥበብ አድርገሽው መመለስ እንዳለብሽ ማወቅ አለብሽ ማለት ነው። ያ ካልሆነ ግን ጥበብ በማጣትሽ ብቻ ብቻ ኢቨን የምትወጅው ወንድ የምታጭበት ምክንያት ሊፈጠር ይችላል ማለት ነው። ሌላኛው እንግዲህ በጤናማ ያ የሆነ የፍቅር ግንኙነት ውስጥ መኖር አለበት። በተለይ ደግሞ ለሚቆራብሽ ወንድ ማድረግ ያለብሽ ነገር ዘዴዎችን ማወቅ አለብሽ። የተለያዩ አይነት ታክቲኮችን ማወቅ አለብሽ። እንዴት አድርገሽ የአንኩራቱን የምታስተነፍሽበትን መንገዶች ማወቅ አለብሽ። እህቶች አንዳንድ ጊዜ ህይወት እኮ ግራ ታጋባናለች አይደለ? ወደ ላይ ነው ስንል ወደ ታች፣ ፍቅር ነው ስንል ጥላቻ፣ የኔ ነው ስንል የሌላ ሰው ሆኖ የምናገኝበት ሁኔታዎች ሊፈጠሩ ይችላሉ። ነገር ግን ደግሞ ዘዴዎችን ማወቅ አለብሽ የተለያዩ የተለያዩ አይነት መላዎችን ማወቅ አለብን። ሁሉንም ነገሮች የሚመጡብን ነገሮች እንዳየ አመጣጣቸው መመለስ የምንችልበትን ዘዴ ወይም ደግሞ አሁን እንዳልኳችሁ ጥበብ ሊኖረን ይገባል። ታደ ደግሞ የምትወጂው ሰው ሊንከባከብሽ ወይም ደግሞ ሊጠብርብሽ የሚችልበት ሁኔታ አለ። ይህም በምታደርጊበት ጊዜ ምንድነው ማድረግ ያለብሽ? የተለያዩ አይነት ዘዴዎችን ማወቅ አለብሽ ማለት ነው። እንዴት አድርገሽ ያየቆራብሽን ወንድ ልጅ ያን ጢባሩን ማስቀነስ እንዳለብሽ፣ በተለይ ደግሞ ተመልሶ አንቺ ራሱ እሱ ላይ ኩራትን የምትጀምሪበትን መንገዶች ማወቅ አለብሽ ማለት እርስ በርስ እየተኩራራችሁ አንቺ ይትችላ እያል እርሱም ደግሞ እያለሽ፣ ያኔ ፍቅር ግንኙነት ቀጥሉ እያልኳቸሁ አይደለም። ነገር ግን ደግሞ ሁሉም ነገር በልክ ሲሆን ስለሚያምር ነው። በተለይ እንግዲህ በጣም የምንወደውን ሰው ኩራት ሲሰማው በቀልባችን ሊያዝን ይችላል። ሊመረን ይችላል። ምን ለማለት አስቦ ነው? እኔ እኮ ልቤን ነው የሰጠሁት። እኔ እኮ ብዙ ነገር ይንሰጥችው እርሱ እንዴት እንደዚህ ሊያደርገን ቻለ? ብላችሁ የምትጠይቁ ብዙ ጥያቄዎች ሊኖሩ ይችላሉ። ነገር ግን ልብ ማለት ያለብን ነገር ሁሉም ነገር በሰጠነው ልክ ይሰጠናል ብሎ መጠበቅ አስፈላጊ ነገር አይደለም። ከአንቺ የሚጠበቀው መውደድ ነው። በቃ ፍቅርን መስጠት መውደድሽን ማሳየት ነው። እርሱ ይውደድሽም ይጥላሽም፣ አንቺ ግን የማፍቀር ወይም ደግሞ የመውደድ ልብ እንዳለሽ ማሳየት መቻል አለብሽ። ከዚህ ጋር በተያያዘ ደግሞ የሚነሳው ነገር ያን የፍቅር ግንኙነት በተለይ ደግሞ ከወንዱ ሳይድ ኩራት ሲሰማው ያን ኩራቱን የምታስቀንሽበት ሌላኛው መንገድ ደግሞ በእውቀት ነው። እውቀት ሲኖር ደግሞ በጣም አስፈላጊ ነገር ነው። እውቀት እንግዲህ ያን አንድን ወንድ ልጅ ብቻ በእጅሽ ለማስገባት አይደለም የሚጠቅምሽ፣ ለዕለት ተዕለት ኑሮች፣ ለማህበራዊ ኑሮች፣ ለስራሽ፣ በምትኖሪበት አካባቢ ኢቭን ለእድገትሽ በጣም የሚጠቅመው ነገር ነው። አደለ እውቀት። እውቀት ደግሞ በጣም አስፈላጊ ነው። እውቀት ብቻም ሳይሆን ጥበብም ያስፈልጋል ብዬ ቅድም ነግሬያቸው ስለዚህ በተቻለ መጠን ዕውቀት በታከለበት መንገድ የሚኮራብሽን ወንድ ረጋ እንዲረጋጋ ወደ ልቡ እንዲመለስ ማድረግ ትቻለሽ ማለት ነው። በተለይ ለሚኮራብሽ ወንድ ደግሞ መጠቀም ያለብሽ ዘዴ ዕውቀት ነው ማለት ነው። በእውቀት እርሱ ሲናደር ሲግል፣ ኩራት ሲሰማው ያን እውቀትሽን አውጥተሽ መጠቀም መጀመር አለብሽ። በተለይ ደግሞ እንደማይጠቅመው መናገር፣ በቃ ኩራቱ የሆነ ቦታ ላይ ሄዶ እንደሚጥለው እርሱን ራሱ መልሶ እንደሚጎዳው ልታስገነዝቢ ይገባል ማለት ነው። ምናልባት አንዳንድ ጊዜ ያንቺን ልብ ቼካ ማድረግ የተነሳ እንደዚህ አይነት ጥይጡ ባህሮች ወይም ደግሞ ኩራትን ማንፀባረቅ የሚጀምርበት ሁኔታ አለ። በተለይ ደግሞ ይሄ ሲጠት የሚፈጠረው እንዲያውቅሽ፣ ማንነትሽን እንዲያውቅሽ አንቺ በሰጠሽው ወይም ደግሞ አንድ ወንድ ልጅ አንቺን ማወቅ የሚጀምረው፣ እህት፣ ሌላው የማስገነዝብሽ ነገር በማንኛውም አይነት ሁኔታ ውስጥ ሁን መለማመጥ የለብሽ። በቃ ጀስት ራስሽን የቻልሽ ራስሽን የሆንሽ በራስ መተማመኗ ከፍ ያለ በእውቀት የምትመራ ጥበበኛ የሆነች የተለያዩ አይነት ዘዴዎችን የተላበሰች ሴት መሆን ነው እንጂ ያለብሽ መለማመጥ አስፈላጊ አይደለም። ምክንያቱም ስለ ሄደብሽ ብቻ በቃ ራስሽን በቃ ምን ነው ምን አደረግኩ ከኔ ምን አተህ ነው እኔ እኮ እንደዚህ አላደረግኩልህም ወይ ብሎ ማላዘን ጥሩ አይደለም። መለማመጥ አስፈላጊ አይደለም። ነገር ግን በተቃራኒ ራስሽን የቻልሽ ኮራ ያልሽ፣ ዘና ያልሽ ሴት መሆን አለብሽ። ይሄ ሲሆን ነው ወንድ ልጅ ለካቺ ማበቃ ልታመልጠኛ አይገባም ብሎ ወደ አንቺ መቅረብን የሚጀምረው። ይልቅስ ግን ልፍስፍስ የምትኝ ከሆነ ደካማ ሴት የምትኝ ከሆነ ደግሞ መጫወቻው ሊያደርግሽ ይችላል። እህቴ በጣም ጥንቃቄ ማድረግ ይገባል። በተለይ ደግሞ እድሜሽ ገፋ ብሎ የፍቅር ግንኙነት ውስጥ ገብተሽ የፍቅር ግንኙነት ጀምረሽ ሙሉ ማንነትሽን የምትሰጪው ከሆነ ያለ አንተ መኖር አልችልም አንተስ ትንፋሴ፣ በቃ እኔ እኮ አንተን ካገኘው ጊዜ በኋላ ነው ማየት የጀመርኩት አይነት ንግግሮችን ፈጽሞ መናገር የለብሽም እህቴ። ልምከርሽ አንድ ነገር እኮ ማወቅ አለብን አይደለ? ለአንቺ ያለው እንጀራ ይሻግታል እንጂ ማንም እንደማይበላው መገንዘብ አለብሽ። ይሄ ምንድን ነው የሚሆነው? ለአንቺ የተፈጠረ ወንድ በቃ የፈለገ ነገር ቢቆይም ራሱ መጨረሻው ያንቺ መሆኑን ማወቅ አለብሽ። እንጂ በ በተለያዩ አይነት ሁኔታ የፍቅር ጋር ሳይኖረሽ ቀርቶሽ ድንገት ከአንድ ሰው ጋር ተዋውቀሽ ሙሉ ማንነትሽን ሰተሽ ኩራት ተሰምቶት በቃ ልብሽን ከፍና ዝቅ እንዲያደርግ ፈጽሞ መፍቀድ የለብሽ። ራስሽን እኔ ቻልሽ መሆን አለብሽ። ጥበበኛ መሆን አለብሽ። በራስ መተማመኗ ከፍ ያለ ሴት መሆን አለብሽ። ሁሌ ጊዜ እናገራሉ አይደለም። በራስ መተማመንሽ ከፍ ያለ ሴት መሆን አለብሽ። ወንዶች የማይቋቋሙት ነገር በራስ መተማመኗ ከፍ ያለ ሴት ነው። ስለዚህ ራስሽ ላይ መስራት ልብ አድርገሽ ማወቅ አለብሽ። ደግሞ የብዙ ሴት እህቶች ችግር ይሄ ነው። በቃ እርሱ በግልጽ አላፈቅርሽም፣ ለእኔ አትሆኝም፣ ሌላ የፍቅር ህይወት ጀምር ያለው ይልሽና፣ እንደዚህ አይነት ሞድ ሊጫወትብሽ ይፈልጋል። ታዲያ አንቺ ደግሞ ምን አርጌ ነው እንዴት ልምል መልሰው በምን መንገድ አድርጌ ነው ልመልሰው የሚችለው ብለሽ ማሰብ መጨነቅ ፈጽሞ አስፈላጊ አይደለም ይልቁኑ ግን ፈጣሪ የልብሽን እስኪሰጥሽ ድረስ በተስፋ መጠበቅ አስፈላጊ ነው ብይሻለሁ ለአንቺ የተዘጋጀው እንጀራ መጨረሻ መሻገቱ ነው እንጂ የሚሆነው ሌላ ማንም ሰው አይበላው በትክክል ነው የምነግርሽ፣ አስረግጬ ነው የምነግርሽ። ስለዚህ እህቶች አንዳንድ ጊዜ ልብ ማለት አለብን። ወደ ራሳችን መመለስ አስፈላጊ ነው አይደል? ራስን መስማት ጥሩ ነገር ነው። ብዙዎቻችሁ ራሳችንን ከሌሎች ሰዎች ጋር ማነጻጸርን፣ እገሊት እኮ አገባች፣ እገሊት የፍቅር አጋር ያዘች፣ እገሊት እኮ እንደዚህ ሆኖ ተሳካላት፣ ወለደች የሚባሉ ነገሮችን ማውራትን ተወዳላችሁ። እውነት ነው፣ ጥሩ ነገር ነው። አታወሩ እያልኩኛል ነገር ግን ደግሞ ያን የእነርሱን ህይወት ራሳችሁ የራሳችሁ ህይወት ውስጥ አስገብታችሁ ራሳችሁን ስታስጨንቁ፣ ራሳችሁ መኮነን ነው እንጂ ችግ አውራት ማውራት እኮ ሁላችንም የምናወራው ነገር ነው አይደለም። ነገር ግን ልብ በሉ የሌላ ሰው ህይወት የሌላ ሰው ገብቶሻል አይደለም። በተለይ ደግሞ እኔ ወንዶችን አልቀርብም እኔ በቃ ፍቅር እዛው የምትሉ አይነት ሴቶችም አላቸው። እሱም ደግሞ ትክክል አይደለም። ምክንያቱም ፍቅር እንዴት እና መቼ እንደሚይዝሽ ልታውቂ አትችል። ማንም ሰው ደግሞ ከፍቅር ኃይል ነፃ የሆነ ሰው አይደለም። ስለዚህ የሆነ አጋጣሚ በሆነ ቀን ፍቅር ውስጥ ልትወድቁ ትችላላችሁ። በዛን ሰዓት ደግሞ ወንድ ልጅ እንዳይጠቀምብሽ ልታዳብሪያቸው የሚገቡትን ነገሮች ነው እየነገርኩሽ ያለው። ስለዚህ ምንድን ነው ጥበበኛ ሴት መሆን አለብሽ። የተለያዩ አይነት ፈተናዎች ደግሞ ሲገጥምሽ እንዴት አድርገሽ በምን አይነት ዘዴዎች ያን ፈተናዎች ተቋቁመሽ ማለፍ የምትችይባቸውን ስኪሎች መገንባት አለብሽ። ሌላኛው የነገርኩሽ እውቀት የታከለበት ኑሮን ማስኬድ አለብሽ ማለት ነው። ስለዚህ እነዚህን ሶስቶቹን ነገሮች በትክክል ተግባራዊ የምታደርጊ ከሆነ የኮራብሽን ወንድ በምንም አይነት ሁኔታ ውስጥ መልሰሽ የምታገኝበት ሁኔታዎችን መፍጠር ትችያለሽ ማለት ነው። ስለዚህ ለሚኮራብሽ ወንድ እነዚህን ሶስት ነገሮች ነው በትክክል መግለጽ ያለብሽ። እስካሁን ከኛ ጋር ስለነበራችሁ አመሰገን ቆያላችሁበት፣ የዓለም ዳር ሁሉ ሰላም፣ ጤና፣ ፍቅር በእናንተ ይሁን። በሌላ ቪዲዮ እስክንገናኝ ድረስ መልካም ቆይታ ይሁንላችሁ።